ሰላም ጤና ይስጥልን። ክቡራን ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ታዋቂዋ የደቡብ አፍሪካ የራዲዮ ፕሮግራም አቅራቢ ወጣቶችን ለሩሲያ ጦር በመመልመል ወንጀል ፍርድ ቤት ቀረበች። በታዋቂው የደቡብ አፍሪካ የሕዝብ መገናኛ ብዙኃን የራዲዮ ፕሮግራም አቅራቢ የሆነችው ግለሰብ ወንዶችን ለሩሲያ ጦር በመመልመል ወንጀል በቁጥጥር ሥር ውላ ፍርድ ቤት ቀረበች። የራዲዮ ፕሮግራም አቅራቢዋ ናንኩሉሌኮ ፓትሪሺያ ማንቱላን ጨምሮ አምስት ሰዎች ፍርድ ቤት የቀረቡት፣ ደቡብ አፍሪካውያን ይፋዊ ፍቃድ ሳያገኙ የውጭ ሀገር ጦርነት እንዳይቀላቀሉ የሚከለክለውን ሕግ በመጣስ ተከስሰው እንደሆነም አቃቢያን ሕግ ተናግረዋል። ተከሳሾቹ እስካሁን ድረስ የእምነት ክህደት ቃላቸውንም አልሰጡም። የደቡብ አፍሪካ መንግሥት 17 ዜጎች ተታለው በሚመስል ሁኔታ ቅጥረኛ ወታደር ሆነው የሩሲያ ዩክሬን ጦርነት ውስጥ እንዲሳተፉ መደረጋቸው ኅዳር ላይ ገልጾ ነበረ። ይህ ጉዳይ በመንግስት ይፋ ከተደረገ ወዲህ ከዚህ ጋር ተመሳሳይነት ባለው ጉዳይ ሰዎች በቁጥጥር ስር ሲውሉ ይህ የመጀመሪያው ነው የሀገሪቱ ፖሊስ ግን የክስ ሂደቱን አሁን ባለበት ደረጃ ላይ ሁለቱን ጉዳዮች አገናኝቶ መግለጽ እንደማይፈልግ አስታውቋል የሰላሳ ዘጠኝ ዓመቱ ማንቱላ በታዋቂ የደቡብ አፍሪካ መገናኛ ብዙኃን በሆነው ኤስኤቢሲ ስር በሚገኘው ኤስኤኤፍኤም ላይ የሚተላለፈው ዘ ሞርኒንግ ብሌስ የተሰኘ ፕሮግራም አቅራቢ ነች በቁጥጥር ስር መዋላን በተመለከተ እሷም ሆነች መገናኛ ብዙኃን እስካሁን አስተያየት አልሰጡም። የራዲዮ ፕሮግራም አቅራቢዋና ሌሎች አራት ሰዎች በቁጥጥር ስር መዋላቸው የተሰማው የብዙዎችን ቀልብ ከሳበው የባለፈው ሳምንት ክስተት በኋላ ነው። ባለፈው ሳምንት ዓርብ ዕለት የቀድሞ የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ ልጅ የሆነችው ዱዱዜይል ዙማ ሳብዶላ ከሀገሪቱ ፓርላማ ለቃለች። የቀድሞ ፕሬዚዳንት ልጅ ዘመዶቿን ጨምሮ አስራ ሰባት ደቡብ አፍሪካ ወንዶች አታላ ለሩሲያ እንዲዋጉ አድርጋለች የሚል ክስ ቀርቦባታል። ዙማ ሳምብዱላ ግን ይህንን ውንጀላ ውድቅ አድርጋለች። የደቡብ አፍሪካ ብሔራዊ አቃፊ ሕግ ባለስልጣን የራዲዮ ፕሮግራም አቅራቢዋ ማንቱላ እድሜያቸው ከ21 እስከ አርባ ስድስት ከሚሆናቸው ሌሎች አራት ወንዶች ጋር በቁጥጥር ስር መዋሏን አስታውቋል። እያንዳንዱ ተከሳሾች የውጭ ሰራዊት እገዛ ቁጥጥር የተባለውን ሕግ በመተላለፍ ክስ ቀርቦባቸዋል። እንደ አቃቤ ሕግ ገለጻ ግለሰቦቹ በቁጥጥር ስር የዋሉት በጆሀንስበርግ ከተማ በሚገኘው የደቡብ አፍሪካ ዋና ዓለም አቀፍ አየር መንገድ የተሰማሩ ፖሊሶች ከሰጡት ጥቆማ በመነሳት ነው። ፖሊስ በተባበሩት አረብ ኤምሬቶች አድርገው ወደ ሩሲያ ሊጓዙ የሚሞከሩ ሶስት ሰዎችን በቁጥጥር ስር እንደዋለ ገልጿል። ግለሰቦቹ የተያዙት አጠራጣሪዋ ሁኔታዎችን በማሳየታቸው እንደነም ተናግሯል። አቃቤ ሕግ እንደሚያስረዳው ማንቱላ አብረዋት። የተከሰሱት ሰዎች ጉዞ እና ወደ ሩሲያ ፌዴሬሽን ሰራዊት ለማስገባት የተካሄደው ምልመላ አመቻችታለች። የራዲዮ ፕሮግራም አቅራቢዋ እና ሌሎች ተከሳሾች ሰኞ እለት በጆሃንስበርግ ከተማ በሚገኝ ፍርድ ቤት የቀረቡ ሲሆን አሁንም በቁጥጥር ስር ናቸው። በዋስትና መብታቸው ለማስከበር በሚቀጥለው ሳምንት በድጋሚ ፍርድ ቤት ይቀርባሉ። የደቡብ አፍሪካ መንግስት ቅጥረኛ ወታደር ተደርገው ከተወሰዱ እና በአሁኑ ሰዓት የጦርነት ቀጠና በሆነችው የዩክሬን እና ድንቧሳ ግዛት ከሚገኙ አስራ ሰባት ሰዎች ጥሪ እንደደረሰው ያስታወቀው ኅዳር ወር ላይ ነበር። ግለሰቦቹ ቅጥረኛ ወታደር የሆኑት በቀረበላቸው አጓጊ የስራ ውል ተታልለው እንደሆነ የሀገሪቱ መንግስት ገልጿል። የደቡብ አፍሪካ መንግስት ከውጭ አገር ወታደራዊ አካል ጋር የሚሰሩ ግለሰቦች ተጋላጭ የሆኑ ወጣቶች ላይ የሚደርሱትን ብዝበዛ ኮንኗል። ደቡብ አፍሪካውያን ለማስመለስ በዲፕሎማሲያዊ መንገዶች እየተሰራ እንደሆነ ቢገልጹም እስካሁን ድረስ ግን ውጤት አልተገኘም።